እንደ ውጪ አጭር መልእክት ለጌታቸው ረዳ ትድረስልኝ ብዬ ነው። በእርግጥ ለጌታቸው ረዳ ብቻ አይደለም፣ ሌሎቹም ቢሰሙ ያተርፉበታል ብዬ አምናለሁ። ግን አደራምለው እችን ካዳመጣችሁ በኋላ እናንተ መልእክቷን ሼር በማድረግ በተቻለ መጠን ጌታቸው ረዳ ጋር እንድትደርስልን ብታደርጉ በጣም ጥሩ ነው። ምንድን ነው ሁለት ነገሮች ፖለቲከኛ በጣም ስትደሰቱና በጣም ስታዝኑ ወደ ሚዲያ ባትመጡ በጣም ጥሩ ነው። ብትችሉ ከቀረጻም ከመናገርም ራሳችሁን ብታረቁ ወይንም ዲስፒር ብታረጉ ለተወሰነ ጊዜ ብትጠፉ ጥሩ ነው። በጣም የማትጸጸቱበትን ነገር ወደፊት የማትጸጸቱበትን ነገር ላለማድረግ ማለት ነው። ከስሜታዊነትም ከሞቅታም ሊጠብቃችሁ ይችላል። ሰሞኑን እያየሁ የጌታቸውን ረዳ አንዳንድ ቦታ ቀርቦ እችን በሞቅታ ነው ያልኳት፣ እችን በስሜት ነው ያልኳት ይላል። ዛሬ ላይ ስምትናገረው በስሜትና በሞቅታ ለመሆኑን የምታውቀው ነገ ነው። ከዛ ይልቅ ግን ስንደሰትና ስናዝን ወደ ካሜራም ባንመጣና ስፔሻሊ ኢንተርቪው ባንሰጥ በጣም የተመረጠ ነው ብዬ ነው ማም ስፔሻሊ ጌታቸው ረዳ ዳይሬክተሪ ላንተ ያለኝ መልእክት አሁን ላልተወሰነ ጊዜ ከካሜራም ብትጠፋ ከመናገርም ብትቆጠብ ወደፊት የማትጸጸትበት ነገር ሊሆንልህ ስለሚችል ብዬ ነው ይሄን የምለው። ምክንያቱም አይኖ ጋዜጠኛ ብዙ ጊዜ ሞቅ ሊያደረግህም ይችላል። ከእንደገና ስሜታዊም ሊያደረግህ ይችላል። በሁለት መልኩ ስሜታዊ በመደሰት ብቻ ሳይሆን በመበሳጨት ነው። ሞቅታም በሁለቱ መንገድ በደስታም ብቻ ሳይሆን በንዴትም ነው። ከዛ ለመታቀብ በጣም የሚረዳህ ነገር ስለሆነ ነው፣ ስክን ማለት አንድ ነገር ስትናገር። የሰማሁት አለ ስለ ምክትልህ ታደሰ ወረደ ማለት ነው፣ የሆነ ችግር ሲፈጠር ስልኩን አጥፍቶ ይጠፋል። አይ ቲንክ ጥበብ ነው ዊዝደም ነው እምልህ። የማይሆን ነገር ከምትዘባረቅ ስልክህንም ራስህንም አጥፍተህ ብትጠፋ በጣም የተሻለ ነው፣ ለማሰብ ለመስከን ጊዜ ታገኛለህ። እና ጌታቸው አሁን ስክን የምትልበት የምታስብበት፣ እዚህም እዛም የማትንቀሸቀሽ የማትንቀለቀልበት ጊዜ እንደሆነ ማወቅ መቻል አለብህ። ስፔሻሊ በቅርቡ ያላችሁ ሰዎች ግፋ በለው አይዞ በርታ በለው ወደፊት ምራ ከምትሉት አይ ጌታቸው አሁን ኢኖስ ታይም ጊዜው አይደለም ለአንተ ለመናገርም ወደ ሚዲያም ለመምጣት ብትሉት እጅግ በጣም በጣም የተሻለ ነው ብዬ አምናለሁ። አንዳንድ ጊዜ እሱ ላይታየው ይችላል። ትናንትና የተናገራቸው ትናንትና ያላቸው ነገሮች፣ አይ ሞቅ ብሎኝ ነው አይ በስሜት ነው የሚል ከሆነ ዛሬም እዛው ስሜትና ሞቅታ ውስጥ በተለየ መን በተቃራኒ መንገድ ልትገባ ስለምትችል፣ ስለዚህ ለጌታቸው ምክሬ እሱ ነው። እሱ ብቻም ሳይሆን ሕዝብህንም የማይጠቅም ለሕዝብህም የማይጠቅም ቶ ምናልባት በእልህ ምናልባት በጥላቻ ምናልባት አሁን በገባህበት የፖለቲካ ቁርሾ ህዝብህንም ለህዝብህም የማይጠቅም ነገር ልትሰራ ትችላለህ፣ ልትናገር ህዝብህን ሊጎዳ የሚችሉ ነገሮች መልእክቶችም ልታስተላልፍ ትችላለህ። ስለዚህ ስክንም ለማለት አስበህም ለማውራት መጀመሪያ የሚቀድመው ምንድን ነው? መጥፋት፣ ከካሜራ መጥፋት፣ ኢንተርቪው ከመስጠትም መጥፋት። አዲስ አበባ እንዳለህ ነው የምንሰማው፣ ግን ከሀገርም ወተህ ይህ ነው። እስቲ ጊዜ ውሰድ። አንዳንድ ጊዜ ይህ ነው። ጌታቸው ረዳ ምንድን ነው የሰራው? ባለፈው ሁለት ዓመት እውነት እንነጋገር፣ ትግራይ ውስጥ ለትግራይ የሚጠቅም ነገር ሰርታል አደለም? ከዛ ይልቅ ወጣቶች እየሰበሰብክ ለአመፅ ነበር የምትቀሰቅሰው። እንደው ለትግራይ ከሰራሁት አንድ ነገር ቢባል ወጣቶችን ቀሰቀስኩ። ወጣቶችን ለምን ለልማት፣ ለትምህርት፣ ለቴክኖሎጂ አደለም? ወጣት ሰብስባችሁ በአውራጃ እየለያያችሁ እየከፋፈላችሁ ለአመፅ ስትቀሰቅሱን የነበረው። እውነት ለመናገር የትግራይ መከላከያ ሰራዊት፣ የጸጥታ አካላት ትግራይ ውስጥ አሁን እየወሰዱ ያሉት ነገር እርምጃ ትክክል ነው። ምክንያቱም አንዳንድ ጊዜ በነጻነ አንዳንድ ጊዜ ዲሞክራሲንና አመፅን ለይተን ሁላ እናቀውም። አመፅ ሁሉ ዲሞክራሲ ይመስለናል። አንዳንድ ጊዜ ህዝብህን የሚጎዳ ክልልህን የሚጎዳ እ በቃ ስርዓት አልበኝነት ስርዓት አልበኝነት። ብዙ ሰው ዲሞክራሲ የሚመስለዋል። ስርዓት አልበኝነት ትግራይ ውስጥ እንዲመጣ እየቀሰቀስክ እያስተባበርክ እየተናገርክ፣ እሱ ለአንተ ዲሞክራሲ ነው? አይደለም። ለዛም ይመስለኛል ትግራይ ውስጥ ተሰምቶ የማይታወቁ ነገሮች ሆነዋል። ከመድፈር፣ ከመዝረፍ፣ ከመገዳደል ይሄ እኮ ስርዓት አልበኝነት። ይሄ መጣው ባለፈው ሁለት ዓመት ነው፣ ከፕሪቶሪያ ስምምነት በኋላ። ስለዚህ ስርዓት አልበኝነት የሚሰፍንበት ሰው እንደፈለገ የመሰለውን እያደረገ የሚገባ የሚወጣበት ክልል መፍጠር ለክልሉ ብቻ አይደለም ለቀጠናውም አደገኛ ነው። ስለዚህ አሁን የትግራይ የጸጥታ አካላት እየወሰዱት ያሉት እርምጃ እጅግ በጣም ትክክል ነው ብዬ አምናለሁ። አንዳንዶቻችሁ አፈና ነው ምናምን ነው ነው አይደለም ውሸት አፈና ነው እያሉ በጣም የሚያስተጋቡት ትናንትና ትግራይ እንድትጠፋ ከበሮ ሲደልቁ የነበሩት እንደሆነ ግልጽ ነው። እነሱ ደግሞ በወዳጅነት አይደለም ትግራይ በአንድም ይሁን በሌላ የትግራይን ኤግዚስተንስ የትግራይን ህልውና የማይወዱ የማይፈልጉ እጅግ በጣም አያሌ የሚባሉ አሉ። ለምሳሌ ጌታቸው ረዳ አይዞ ግፋ ብለው በርታ ምናም የሚሉት እኮ ጌታቸው ረዳ በዚህ በኩል ጠንክሮ ህወሓት በዛ በኩል ጠንክሮ ሁለቱም በሚፈሳፈሱት የትግራይ ህልውና አደጋ ውስጥ ይወድቃል፣ ከዛ እኛ የምንፈልገው አላማና ሀሳብ ይሳካልናል ብለው የሚያምኑ ሰዎች ናቸው። ይህንንም ያንንም አጠንክረው የትግራይን ህልውና ለማጥፋት ቲፎ ዞነታቸው። ለትግራይ አስበው አይደለም፣ ለትግራይ ህዝብ አስበው አይደለም፣ ለትግራይ ህልውና አስበው አይደለም ከጌታቸው ረዳ ጋር ያላቸውን ድጋፍ የሚያሳዩት። ጌታቸው ረዳ በዚህ ህወሓትን ስለምትቃወም፣ ህወሓት አንተን ስለሚቃወም፣ ተጠነካከሩና እርስ በርስ ተባሉ። የክልሉ ሰላም ይጥፋ፣ የክልሉ ህልውና ያብቃለት የሚሉ አብዛኛዎቹ፣ ቀላል የማይባሉ የፖለቲካ አክቲቪስት ጋዜጠኛ የሚባሉ ዳርና ዳር ቁጭ ብለው በየቀኑ የሚናገሩትን እየሰማን ነው። ግን እናውቃለን፣ ጠፍቶን አይደለም። ብዙዎቻችሁ አክቲቪስት፣ ጋዜጠኛ ምናምን ብላችሁ የትግራይ ፖለቲካ የእናንተ እንጀራ መቢያ እንደሆነ እናውቃለን። ግን ለትግራይ አስባችሁ፣ ለትግራይ ህልውና ማስባችሁ አይደለም። ለዛ ነው ጌታቸው ረዳ ወደ ስሜታዊነት ሊከቱ ህዝብን የሚጎዳ ትውልድን የማይጠቅም ነገር እንድታደርግ ሊያበረታቱ ስለሚችሉ ስክን ለማለት ዝም ብሎ ከካሜራ መጥፋት ይሄ ብልህነት ነው፣ አዋቂነት ነው፣ አዋቂነት ነው። በትግራይ ያላችሁ ወጣቶች መንእሰይ የምትባሉ ደግሞ አስቡ። አንዳንድ ጊዜ ስክን ብላችሁ። ጊዜው የእኛ ነው፣ እኛ ማስተዳደር አለብን፣ እኛ ኃላፊነት ወንድሜ ኃላፊነት ከመውሰድህ በፊት መጀመሪያ ለኃላፊነት የሚያበቃ አቅም፣ ትምህርት፣ ዝግጅት፣ እውቀት ይጠይቃል። ኃላፊነት ዝም ብለህ እምልህ ሱቅ ላይ ቁጭ ብለህ ወይንም ስራ ፈተህ ድንገት ብድግ ብለህ ኃላፊነት ይሰጠኝ አይደለም። መጀመሪያ ለኃላፊነት የሚያበቃ ዝግጅት ማድረግ ያስፈልጋል። የትምህርት፣ የዲስፕሊን፣ የልምድ የተለያዩ ነገሮች። ትግራይ የማንም ወጣት የፖለቲካ መሞከሪያ አይደለችም። መሞከሪያ አይደለም፣ ምክንያቱም ህዝብ ነው። ኃላፊነት አደራ ነው። ስለዚህ ወጣቶች በትግራይ ያላችሁ አይኖ ወጣቶች ወደ ኃላፊነት መምጣት አለባቸው። አዎ ወደ ኃላፊነት ለመምጣት የሚያበቃ ዝግጅት ሳይኖርህ ግን ወደ ኃላፊነት ብትመጣ የባሰ አንተው ራስህ ዘራፊ፣ ጨቋኝ ምናልባት የክልሉንም ህልውና አደጋ ውስጥ እንደምትከተው ግልጽ ነው። አንዳንድ የትግራይ ተወላጅ ነን ብላችሁ አክቲቪስቶች አያሉ ትናንትና ትግራይ እንድትጠፋ ከሚፈልጉ ሰዎች ጋር አፍላፈ ገጥማችሁ በትግራይ መጻይጣ እድል ፈንታ ላይ የምትነጋገሩ፣ በጣም ታሳፍራላችሁ፣ በጣም ታሳዝናላችሁ። በመጀመሪያ በትግራይ መጻይጣ እድል ፈንታ ላይ ለመነጋገር ሰው መምረጥ አለባችሁ፣ ሚዲያ መምረጥ አለባችሁ። አንዳንዶቻችሁ ለትግራይ ያሰባችሁ የምትመስሉ ሚዲያዎች ቆም ብላችሁ አስቡ። በሚዲያችሁ የምታስተላልፉት መልእክት ህዝቡ ላይ ነገ ጠዋት ሊያመጣ የሚችለው አደጋ ምንድን ነው? ችግር ምንድን ነው? ምን ይዞበት ሊመጣ ይችላል ብላችሁ ቆም ብላችሁ አስቡ። አክቲቪስቶች፣ ጋዜጠኞች አስቡ። የትግራይን ማለት ነው። ከማን ጋር ገጥማችሁ ከማን ጋር ምን እንደምታወሩ አስቡ። ምክንያቱም አሁን ትግራይ ምንም ችግር ውስጥ ብትገባ የሚደሰት እንጂ ትግራይን ከችግሩ ለማውጣት የሚያስብ ጎረቤት፣ ጥሩ አዛኝ የላት። ሁሉም ጎረቤት የትግራይ ጎረቤት ሀገሮች በሙሉ እዛ አካባቢ የተጠራቀሙት በሙሉ የትግራይን ጥፋት ይወዳሉ እንጂ የትግራይን ልማት አይወዱም። ይሄን ባለፉት ሁለት ዓመት በጦርነት ጊዜያት አይተናል። በዚህም በዛም ያለው ጎረቤትህ የምትለው ወዳጅ የምትለው ለትግራይ ምን ሲያስብ ምን ሲቆፍር ምን ሲሰራ እንደነበር ስለምናውቅ ስለዚህ ለትግራይ መዳኛዋ የራሷ ሕዝብ ነው። የራሷም ሕዝብ ግን ስክን ማለት መቻል አለበት። ትግራይ በአሁን ሰዓት ከፖለቲካ በላይ ልናስቦ የሚገባ አለ። ሕዝብ የተፈናቀለ ሕዝብ የተበተነ ሕዝብ ወደ ቄው ያልተመለሰ ሕዝብ ቤቱን እርሻውን ያጣ ህዝብ። እንዲያውም ትልቁ ፕራዮሪቲ ሊሰጠው የሚገባ እሱ ነው። የፖለቲካ ቅኝታችን የህዝብን ጥቅም ማዕከል ባረገ መልኩ ካልሆነ ፖለቲካ አይጠቅም። የፖለቲካ ትልቁ ግብኮ ለህዝብ ነው እንጂ ለስልጣን አይደለም፣ ለክብር አይደለም፣ ለጥቅም አይደለም። እኔ ፖለቲከኛን የማከብረው ትልቁ ኢቭን ነድፎት በሚመጣው ፕሮግራም አይደለም፣ በሚያደርገውና በሚሰራው ስራው ነው፣ ለህዝብ በሚሰራው ለህዝብ በሚያደርገው ነገር ሁሉም ፖለቲከኛ ለህዝብ አሳቢ ነው የሚመስለው። ጌታቸው ረዳ ትናንትና ለህዝብ ነው፣ ለህዝብ ነው፣ ለህዝብ ነው፣ ዛሬም ለህዝብ ነው፣ ለህዝብ ነው፣ ለህዝብ ነው። ግን በተሾምክባቸው ሁለት ዓመታት ውስጥ ለህዝብ ያደረከው ምንድነው ቢባል ምንም ይል። ከዛ ይልቅ ግን ያመጣው ዳሜጅ ቀላል የሚባል አይደለም። እውነት እንነጋገር ከተባለ ጌታቸው ረዳ ህዝብ ሲፈልግህ ሚዲያ ላይ አልነበርክም። የህዝብን ጥያቄ ለማዳመጥ የሰጠው ጊዜ የሰጠው ቦታ የሰጠው እኔ አላስታውስም። ጌታቸው ረዳ ሚዲያ ላይ ስትመጣ ማየው በስልጣንህ ጉዳይ በሀላፊነትህ ጉዳይ በወንበርህ ጉዳይ የሆነች ነገር ብቅ ካለ የተገኘው ሚዲያ ላይ ለመናገር ትመጣል። እሱ ስህተት ነው። የተሾምክበት ትልቁ አላማ አንተን እዛው ወንበር ላይ ስልጣንህን ለማስጠበቅ ደሞዝ ለመብላት አይደል? ጌታቸው ረዳ ለምንድን ነው ለወጣቱ ያዘነ ይመስል መንእሰይ መንእሰይ ሲል እሰማለሁ። ጌታቸው ረዳ እውነት እንነጋገር ከተባለ መቼም ማንም አዋቂ ምራቄው ያለፉት አመታትን የኢትዮጵያን ብቻ ሳይሆን የትግራይን ፖለቲካ በትክክል የተከታተለ ሰው ብዙ ሶፍስቲኬትድ አይደላችሁም፣ ፍላጎታችሁ አስተሳሰባችሁን ለማወቅ ከባድ አይደላችሁ። ጌታቸው ወጣቱን የምትፈልግበት ትልቁ ምክንያት ስልጣንህን እንዲያስጠብቅልህ ነው እንጂ ለወጣቱ አስበህ ወጣቱ ስልጣን እንዲይዝ አይደለም። ኢንፋክት እውነት እንነጋገር ቢባል ጌታቸው ሙሉ ትግራይን ለማስተዳደር ሙሉ ስልጣን ቢኖርህ በኋላ ተቃዋሚዎችን ህወሓት አሁን ያደርገዋል ከምትለው በላይ እንደምታደርግ ግልጽ ነው። ወጣቱን የፈለከው ለአንተ የስልጣን መጠበቂያ አጥር ለማድረግ ካልሆነ በስተቀር ለወጣቱ አስበህለት ለወጣቱ ስልጣን እንዲሰጥ ፈልገ ምናምን አይደለም። ቢሆን ኖሮ ተፈናቃዩን፣ ሱዳን ያለውን ተፈናቃይ ታስበው ነበር። በትግራይ የተበተኑትን ሕፃናት ወጣት፣ ትልቆች ከወቀያቸው የተፈናቀሉትን ታስብ ነበር። አላማው ምንድን ነው? ወጣቶችን አመጽ በመቀስቀስ ለእናንተ አስባለሁ በማለት ወጣቶችን የስልጣን አጥር ለማድረግ ካልሆነ በስተቀር ሀቅ እና ፋክቱ ይሄ ነው። እኔ ስልጣናችሁን አልፈልግ ወይ የምትሰጡኝ ነገር የለም። እኔ እንዲያውም ያው የበይ ተመልካች ኒውትራል ሆኜ ግራና ቀኝ የምታደርጉትን ከሁሉ በላይ ህዝብን የሚጠቅምና የሚጎዳው ማን ነው እያልኩኝ እያየሁ እውነቱን የምናገር ሰው ነኝ። በትግራይ ሁሉም ፖለቲከኛ ኦፍኮርስ ለስልጣን ነው፣ መጀመሪያ ለራሱ ነው። ግልጽ ነው ግን አትሊስት አትሊስት ከራሳችሁን ልፍ ብላችሁ ደግሞ ለህዝብ ማለት ጀምሩ። ዋናው የስልጣና ስልጣናችሁን እድሜ የሚሰጠው ጠመንጃችሁ አይደለም፣ ለህዝብ ባላ ለህዝብ ካላችሁ ክብር፣ ፍቅር፣ አስተሳሰብ የተነሳ ነው። ህዝብ ሲወዳችሁ ስልጣናችሁ ይረዝማል። ህዝብ ሲጠላችሁ ስልጣናችሁ ያጥራል። ትልቁ የስልጣናችሁ መርዘም ምክንያቱ ጠመንጃ አይደለም፣ ወታደር አይደለም አክቲቪስት አይደለም ምናምን አይደለም። ለስልጣናችሁ መርዘም የምታገለግሉት ህዝብ የምታገለግሉት ህዝብ በቅጡ በእውነት ከልብ ካገለገላችሁት ስልጣናችሁ ረጅም ነው። ካልሆነ አጭር ነው። ዋን ወይ ኦር አናዘር። ይህንን ማለት ፈልጋለሁ። ትግራይ አንድነታችሁን ጠብቃችሁ፣ ልማታችሁ ላይ ፎከስ አድርጋችሁ፣ የተፈናቀለ የተበተነውን ህዝባችሁን ሰብስባችሁ ለትግራይ ልማት ካልሰራችሁ አሳዛኝ ደግሞ ማሳፋሪ ትግራይ ብዙ ጊዜ ዛሬ ላይ ከአብይ ሳይድ ከኢሳያስ ሳይድ ይባላል ለትግራይ እውነት እንነጋገር ከተባለ አብይም ኢሳያስም ጠቃሚ አይደሉ። ሁለቱም ከሁለቱ ከሁለቱ ማንን መረጥ ሁለቱም አይጠቅሙም። ኢሳያስ አይደለም ለትግራይ ለኤርትራ አልጠቀምም ለኤርትራ ህዝብ የኤርትራን ወጣትና ህዝብ የበታተነ ለትግራይ ይጠቅማል ብሎ ማሰብ ዘበት ነው። በተመሳሳይ አብይንም እንደዚያ አብይ ዋና ወንጀለኛ ትልቁ ወንጀለኛ አብይ ኢሳይያስ አብይ አህመድ፣ እንደ ኢሳይያስ ረጅም የመምራት ወይም የመግዛት እድሜ ቢያገኝ ከኢሳይያስ የባሰ ወረስት አብይ አህመድ ነው። አብይ አህመድ ሞር አደገኛ ለኢትዮጵያ ብቻ ሳይሆን ለቀጠናው አደገኛ ሰው። ምክንያቱም አይምሮ የለውም የሰው ስብእና የለውም። ጨካኝ ነው፣ መሀይም ነው። በስልጣኑ ከመጣህ አይደለም ለውጭ ለሌላ ህዝብ አይደለም ለሚስቱም ወይ ለልጆቹም የማይመለስ ከዛ የተነሳ አብይ አህመድ የኢሳያስን ያክል እድሜ በስልጣን ላይ ከቆየ ኢትዮጵያ አይደለም አፍሪካ ቀንድ ችግር ውስጥ አደጋ ውስጥ እንደምትወድቅ ግልጽ። ስለዚህ ለኔ ትግራይ የትግራይ ትልቁ ካፒታል ወይ ኤርትራ ጋር ወይ ኢትዮጵያ ጋር አይደለም። የትግራይ ትልቁ ካፒታል ያለው የትግራይ ህዝብ ጋር። የትግራይ ህዝብ ጋር ስሩ። የትግራይን ህዝብ አክብሩ። የትግራይን ህዝብ አገልግሉ። ከትግራይ ህዝብ ጋር ተመካከሩ። ከትግራይ ህዝብ ጋር ተነጋገሩ። ወጥ ፖለቲከኞች ጠብና ጥል እርስ በርሳችሁ ሲመጣ የትግራይን ጥቅም በመሸጥ ባሪያ ለመሆን አትገረዱ። ሄዳችሁ አብይ አህመድ ጋር ተሸጉጣችሁ ጥሩ አገልጋይ፣ ጥሩ ሎሌ፣ ጥሩ ባሪያ ለመሆን የትግራይን ሚስጥር አሳልፋችሁ አትሽጡ፣ አትሽጡ። በተቻለ መጠን ለሆድ ሳይሆን ለህሊና ደሩ። ፖለቲከኝነት መርህ አለው፣ ስነ ምግባር አለው፣ ታማኝነት አለው። እ መለፍለፍ ወይንም ደግሞ የውጭዎቹን መጽሐፍ እያነበቡ ሚዲያ ላይ መጥቶ መተርተር፣ መቀደድ አይደለም። ትልቁ ኢንተግሪቲያችሁ፣ ታማኝነታችሁ፣ እ መርህ መርሃችሁ፣ ወሳኝ የሆነ ችግር እርስ በእርሳችሁ የፖለቲካ ችግር ሲገጥማችሁ መሀል ከተማ ሄዳችሁ የትግራይን ሚስጥር እና ፖለቲካ አሳልፎ በመስጠትና በመሸጥ ለዛ ለዛ ስርዓት ለመገረድ ባሪያ ለመሆን ሎሌ ለመሆን በህዝባችሁ የነገ መጻይ ተስፋ ላይ አትቀልዱ፣ አትጫወቱ። ዳር ቆመን እንታዘባችኋለን፣ እንመዘናችኋለን። ባካችሁ ብዙ ልላችሁ የምችለው ብዙ ነገሮች አሉ ግን እንዳይበዛባችሁ ባጭሩ ችልበላችሁ ብዬ ነው በዚህ ጠዋት ብቅ ያልኩት። ምናልባት እቺ መልእክት እምትጠቅም ከሆነ አድማጮቼ ሁሉ ለሚመለከተው አድርሱልኝ ማለት ፈልጋለሁ። ይህን ካልኩ ለዛሬው ቀኝ አመሰግናለሁ። ደህና ሁኑ።